ሰዎች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ለነርቭ ጥገና የሚሆኑ፣ የተጎዱ ነርቮችን ለመፈወስ የሚረዱ፣ የነርቭ በሽታን ለመከላከል የሚረዱ በርካታ ምግቦችን በዚህ ቪዲዮ ላይ እነግራችኋለሁ ማለት ነው እንዲሁም የነርቭ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 በጥንቃቄ መከታተል በጣም አስፈላጊ ነው። አንዳንድ ምግቦች የነርቭ ህመምን ሊያባብሱ ይችላሉ፣ ሌሎች ደግሞ የተጎዱ ነርቮችን ለመፈወስ ይረዳሉ። የተወሰኑ ምግቦችን በአመጋገባችሁ ውስጥ በማካተት የነርቭን ጤንነት መደገፍናም ህመምንናም ምቾት ማጣትን መቀነስ ይቻላል። የነርቭ ስርዓታችን የሰውነታችን ውስብስብ የመገናኛ አውታር መረብ ነው። እናም በጥሩ ሁኔታ ላይ ማቆየት ለአጠቃላይ ጤና በጣም አስፈላጊ ነው። መልካም ዜናው ታዲያ ሰውነታችን ከመቼውም ጊዜ በበለጠ ጠንካራ እንዲሆን የሚረዱ ለነርቭ ጥገና የሚሆኑ አንዳንድ ምርጥ ምግቦች መኖራቸው ነው። የነርቭ ጉዳት በአካል ጉዳት፣ እንደ የስኳር በሽታ ያሉ ስር የሰደዱ በሽታዎች ወይም ደግሞ የተመጣጠነ ምግብ እጥረትን ጨምሮ በተለያዩ ምክንያቶች ሊከሰት ይችላል። ምልክቶቹ ህመም፣ የመደንዘዝ ስሜትናም የጡንቻ ድክመትን ሊያካትቱ ይችላሉ። ህክምናዎች ቢኖሩም ለነርቭ ጥገና የሚሆኑ ምግቦችን በአመጋገባችሁ ውስጥ ማካተት በማገገም ላይ ትልቅ ሚናን ሊጫወት ይችላል። ኒውሮፓቲ ወይም ደግሞ የነርቭ ጉዳት በሰውነት ውስጥ ያሉ ነርቮች ሲጎዱ ወይም ደግሞ ስራቸውን ሲያቆሙ የሚከሰት ነው። ነርቮች በሰውነት ውስጥ በተለያዩ አካባቢዎች እናም በአንጎል መካከል መልእክቶችን ያስተላልፋሉ። እንድንሰማ፣ ጡንቻዎቻችንን እንድናንቀሳቀስ እናም የአካል እንቅስቃሴዎችን እንድንቆጣጠርም ያስችሉናል። እነዚህ ነርቮች ታዲያ ሲጎዱ የተለያዩ ምልክቶችን እናም የጤና ችግሮችን ሊያስከትሉ ይችላሉ። የተለመዱት የነርቭ ጤና ጉዳት ምልክቶች የምንላቸው መደንዘዝ ወይም ደግሞ የመደንዘዝ ስሜት ይሰማቸዋል። እንደ ሹል የሚወጋ እንደ መርፌ የሚያቃጥል ወይም ደግሞ የሚያም ህመም ይከሰትባቸዋል። ምንም ምክንያቱን ሳታውቁት እንኳን የህመም ስሜት ይሰማቸዋል። የጡንቻ ድክመት፣ ለመነካካት ወይም ደግሞ ለሙቀት ለውጥ ከመጠን በላይ ስሜታዊነትናም የቅንጅት ማጣት ይከሰታል። እነዚህ በጣም የተለመዱ የነርቭ ህመም ምልክቶች ናቸው። ታዲያ የአመጋገብ ሚና ለነርቭ ጥገና ያለው ጥቅም ምንድን ነው? የሚለውን ልንገራችሁ። እስቲ ጤናማ እናም የተመጣጠነ አመጋገብ የነርቭ ጉዳትን ለመከላከል እናም የነርቭን ማገገምን ለማበረታታት ይረዳል። የተጎዱ ነርቮችን ለመጠገን የአመጋገብ ሚና ወሳኝ ነው። አመጋገብ በነርቭ ጤና ላይ ያለውን ተጽዕኖ ልንገራችሁ። አንደኛ ትክክለኛ ንጥረ ነገሮችን ያቀርብልናል። በቂ አመጋገብ ለነርቭ ተግባርናም ጥገና አስፈላጊ ነው። ትክክለኛ አመጋገብ ለነርቭ ተግባር አስፈላጊ የሆኑትን ቢ ቪታሚኖችን፣ ቫይታሚን ቢ1፣ ቫይታሚን ቢቱ፣ ቫይታሚን ቢ6፣ ቫይታሚን ቢ12፣ እናም ፎሌትን፣ ቫይታሚን ኢ፣ ቫይታሚን ዲ፣ ኦሜጋ ስሪ ፋቲ አሲድ እናም አንቲ ኦክሲዳንቶችን ያቀርባል። እነዚህ ንጥረ ነገሮች ደግሞ የነርቭ ሴል አወቃቀርን፣ የኃይል ምርትንናም የኦክሳይድ ውጥረትን መከላከልን ይደግፋሉ። ሁለተኛ ደግሞ ነርቮቻችንን ይጠብቃል። የነርቭ ጉዳት እናም የነርቭ መበላሸት በሽታዎች በኦክሳይድ ውጥረት ሊባባሱ ይችላሉ። በፍራፍሬዎች በአትክልቶችናም እንደ እርድ ባሉ ቅመማ ቅመሞች ውስጥ የሚገኙ አንቲኦክሲዳንቶች ነርቮችን ከኦክሳይድ ጉዳት ለመጠበቅ ይረዳሉ። ሶስተኛ ደግሞ የደም ስኳር መጠንን ይቆጣጠርልናል። ከፍተኛ የስኳርና የተጣራ ካርቦሃይድሬትስ አመጋገብ ያልተረጋጋ የደም ስኳር መጠንን ሊያስከትል ይችላል። ይህ በተለይ በስኳር ህመምተኞች ላይ የነርቭ ጉዳት አደጋን ሊጨምር ይችላል። በውስብስብ ወይም ደግሞ በኮምፕሌክስ ካርቦሃይድሬትስ ፋይበርናም ና ጤናማ ቅባቶች የበለጸገ የተመጣጠነ አመጋገብ የደም ስኳር መጠንን ለማረጋጋት ይረዳል። አራተኛ ደግሞ የሰውነት መቆጣት ወይም ደግሞ ኢንፍላሜሽንን ይቀንሳል። ስር የሰደደ ኢንፍላሜሽን ወይም ደግሞ እብጠት ወይም ብግነት ከነርቭ ጉዳትናም ከኒውሮፓቲክ መም ጋር ተያይዟል። በኦሜጋ ስሪ ፋቲ አሲድ እና በአንቲ ኢንፍላማቶሪ ቅመማ ቅመሞች የበለጸጉ ምግቦች እብጠትን ወይም ደግሞ ኢንፍላሜሽንን ለመቀነስ ይረዳሉ። አምስተኛ ደግሞ ለነርቭ ጥገና ፕሮቲንን ያቀርባል። ፕሮቲን የነርቭ ትሹን ጨምሮ ሁሉንም ትሽዎች ለመፈወስ ያስፈልጋል። ዘንበል ያሉ ወይም ደግሞ ስስ የፕሮቲን ምንጮች ለነርቭ እድሳት የግንባታ ብሎኮችን ሊያቀርቡ ይችላሉ ማለት ነው። ስድስተኛ ደግሞ ሰውነታችን በቂ እርጥበትን እንዲይዝ ያደርጋል። ትክክለኛና ጤናማ አመጋገብ ለነርቭ ተግባር አስፈላጊ የሆነ በቂ የውሃ መጠንን ይሰጣል። ድርቀት የነርቭ መበሳጨትን ሊያስከትል እናም የነርቭ ጉዳት ባለባቸው ሰዎች ላይ ምልክቶችን ሊጨምር ይችላል ማለት ነው። በተለይም ስር የሰደደ የነርቭ ችግር ካለባችሁ ማንኛውንም የአመጋገብ ለውጥ ታዲያ ከማድረጋችሁ በፊት የጤና ባለሙያን ማማከር አስፈላጊ ነው። ስለዚህ አመጋገባችን በነርቫችን ላይ ይህን ያክል ተጽዕኖ ወይም ደግሞ ውጤት አለው ማለት ነው። ስለዚህ የነርቫችንን ጤንነት ለመጠበቅ እንዲሁም ደግሞ ለነርቭ ጥገና ወይም የተጎዱ ነርቮችን ለመፈወስ መመገብ ያለብንን በርካታ ምግቦችን አሁን በዝርዝር እነግራችኋለሁኝ። አንደኛ በቫይታሚን ቢ የበለጸጉ ምግቦች ናቸው። የነርቭ ጤንነትን ለመደገፍ በጣም ውጤታማ ከሆኑ መንገዶች ውስጥ አንዱ በቂ ቢ ቪታሚኖችን መውሰድን ማረጋገጥ ነው። ቫይታሚን ቢ ኮምፕሌክስ እንደ ቫይታሚን ቢ6፣ ቫይታሚን ቢ12 እና ቫይታሚን ቢዋንን ያጠቃልላል። እነዚህ ሁሉ ለነርቭ ተግባርና ጥገና አስፈላጊ ናቸው። እነዚህ ቪታሚኖች የነርቭ ሕመምን ሊቀንሱ እናም የስሜት ሕዋሳትን ግንዛቤን ሊያሳድጉ ይችላሉ። ቫይታሚን ቢ12 በሰርዲን፣ በሳልመን፣ በቱና፣ በማካሬል እናም በኮድ ውስጥ የሚገኙ ቫይታሚን ቢ12 ለነርቭ ዕድሳት ወሳኝ ነው። ቫይታሚን ቢዋን ደግሞ በአረንጓዴ አተር፣ በጥቁር ቦለቄ እናም ምስር የቫይታሚን ቢዋን ምርጥ ምንጮች ናቸው። ይህም የነርቭ ጉዳትን ለመከላከል ይረዳል። ቫይታሚን ቢሲክስ ደግሞ እንደ ቱና እና ሳልመን በቫይታሚን ቢሲክስ የበለጸጉ ናቸው። ይህም የነርቭ አስተላላፊዎችን በማምረትና የነርቭ ጤንነትን በመጠበቅ ረገድ ሚናም ይጫወታል። ቪጂቴሪያኖች የቢ ቫይታሚን ፍላጎቶቻቸውን ለማሟላት የተጠናከሩ ምግቦችን መምረጥ ይችላሉ። ነገር ግን ማንኛውንም አዲስ ተጨማሪ ምግብን ከመጀመራችሁ በፊት ለፍላጎቶቻቸው ትክክለኛውን መጠን እየወሰዳችሁ መሆኑን ለማረጋገጥ የጤና ባለሙያን ማማከር ይመከራል ሁለተኛ ደግሞ ሳልመን እናም ስባማ አሳዎች ናቸው ሳልመን እናም ሌሎች ስባማ አሳዎች ለነርቭ ችግሮች በጣም ጥሩ ከሚባሉት ምግቦች ውስጥ ይመደባሉ ይህ የሆነበት ምክንያት በኦሜጋ ስሪ ፋቲ አሲድ ይዘታቸው በተለይም በዶኮሳ ሄክሳኖይክ አሲድ ወይም ደግሞ በዲኤችኤ እናም በኢኮሳ ፔንታኖይክ አሲድ ወይም ደግሞ በኢፒኤ የበለጸጉ በመሆናቸው ነው በተለይም ዲኤችኤ በነርቭ ሴል ሽፋኖች ውስጥ ጠቃሚ መዋቅራዊ ሚና አለው። እነዚህ ሽፋኖች በነርቭ ክሮች ላይ የኤሌክትሪክ ምልክቶችን ለማስተላለፍ ያስፈልጋሉ። ዲኤችኤ በአወቃቀራቸው ሲካተት የነርቭ ሴል ሽፋኖች ይበልጥ ተለዋዋጭ ይሆናሉ። በስባማ አሳዎች ውስጥ በብዛት የሚገኘው ኦሜጋ ስሪ ፋቲያሲድ ደግሞ ኃይለኛ ጸረ ብግነት ባህርያቶች አሉት። ፋቲያሲዶች እብጠትን ለመቀነስ ይረዳሉ። ይህም የነርቭን ተግባርን ይጠብቃል እናም ይደግፋል። ሶስተኛ ደግሞ አረንጓዴ እናም ቅጠላማ አትክልቶች ናቸው። አረንጓዴ ቅጠላማ አትክልቶች የተፈጥሮ ነርቭ ፈዋሾች ናቸው። የነርቭን ጤንነት የሚደግፉ በአስፈላጊ ቪታሚኖችና ማዕድናቶች የበለጸጉ ናቸው። በተለይም የነርቭ ህመምን ለማስታገስ እናም የነርቭ እድሳትን ለማበረታታት የሚረዳ ኃይለኛ አንቲኦክሲዳንት በሆነው በአልፋ ሊፖይክ አሲድ ወይም ደግሞ በኤኤልኤ የበለጸጉ ናቸው። እንደ ብሮኮሊ፣ ስፒናች፣ አስፓራጉስ፣ ቆስጣ እናም ኬል የመሳሰሉ አትክልቶች በየቀኑ በአመጋገባችሁ ውስጥ ማካተት የተጎዱ ነርቮችን ለማገገምናም የኒውሮፓቲ ምልክቶችን ለመቀነስ ይረዳል። እነዚህን አትክልቶች አዘውትሮ መመገብ አጠቃላይ ደህንነትን ለማሻሻልና ሌሎች የጤና ገጽታዎችን ለመደገፍም ይረዳል። አረንጓዴ አትክልቶች ለነርቭ ፎስ በጣም ጥሩ ከሚባሉት ምግቦች ውስጥ አንዱ ናቸው። አረንጓዴ ቅጠላማ አትክልቶች ለነርቭ ጤንነት አስፈላጊ የሆነው የቢ ቫይታሚን ፎሌትን በብዛት ይዛሉ። ፎሌት ደግሞ ለዲኤንኤ እናም አርኤንኤ ውህደት አስፈላጊ ነው። ይህም ለነርቭ ሴል እድገት፣ ጥገና እናም እድሳት ያስፈልጋል። የረጅም ጊዜ እብጠት የነርቭ ጉዳቶችን እናም የነርቭ ህመምን ሊያባብስ ይችላል። አረንጓዴ ቅጠላማ አትክልቶች በ ጸረ ብግነት ባህሪያት በሆኑ ፋይቶ ኒውትረንትስ ና አንቲኦክሲዳንትስ የበለጸጉ ናቸው። ይህ የነርቭ ስርዓትን እብጠት ለመቀነስናም ከነርቭ ጋር የተያዙ በሽታዎችን ለማስታገስም ይረዳል። አራተኛ ደግሞ ዝንጅብል ነው። ዝንጅብል እንደ ጅንጀሮር ያሉ ጸረ ብግነት ውጤቶች ያላቸው ባዮ አክቲቭ ንጥረ ነገሮችን ይዟል። እብጠት ወይም ደግሞ ኢንፍላሜሽን የነርቭ ጉዳትን ሊያስከትልናም እንደ ኒውሮፓቲ ያሉ በሽታዎችን ሊያባብስ ይችላል። ዝንጅብል እብጠትን በመቀነስ ነርቮችን ለመጠበቅናም ለጥገና ምቹ ሁኔታን ለመፍጠር ይረዳል። የነርቭ ጉዳት ወይም ደግሞ የኒውሮፓቲ ህመም ያለባቸው ሰዎች ዝንጅብል ምቾትን እንደሚቀንስ ይገነዘባሉ። ጸረ ብግነት ባህሪያቱ ከነርቭ በሽታዎች ጋር ተያይዞ የሚመጣውን ህመምን ለመቀነስ ይረዳል። ዝንጅብል የነርቭ ሴሎችን ከኦክሳይድ ጉዳት ሊከላከሉ የሚችሉ አንቲ ኦክሲዳንቶችንም ይዟል። የኦክሳይድ ውጥረት የነርቭ ሴሎችን ሊጎዳ እናም ፈውስን ሊያደናቅፍ ይችላል። በዝንጅብል ውስጥ የሚገኙት አንቲ ኦክሲዳንቶች ፍሪ ራዲካሎችን በማጥፋት የነርቭን የመጉዳት አቅማቸውን ይቀንሳሉ። በዝንጅብል ውስጥ ያለው ንቁ ንጥረ ነገር ጅንጀሮል የነርቭ ህመምንናም እብጠትን ለመቀነስ ይረዳል። በኒውሮፓቲ ወይም ደግሞ ከነርቭ ጋር በተያያዙ የሚሰቃዩ ሰዎች ዝንጅብልን በአመጋገባቸው ውስጥ ማካተት ከፍተኛ እፎይታን ሊሰጣቸው ይችላል። የዝንጅብል ዘይትም ብዙውን ጊዜ በነርቭ ጉዳት ምክንያት የሚመጣውን ህመምና ብስጭትን ለመቀነስ በአካባቢው ላይ ይውላል። አምስተኛ ደግሞ አቮካዶ ነው። አቮካዶ በሞኖ አንሳቹሬትድ ቅባቶች እናም በቫይታሚን ኢ የበለጸገ ነው። ሞኖ አንሳቹሬትድ ቅባቶች የሴል ሽፋንን በመጠበቅ የነርቭን ጤንነት ያበረታታሉ። በሌላ በኩል ደግሞ ቫይታሚን ኢ በፍሪ ራዲካል የሚመጣውን የኦክሳይድ ጉዳት ከነርቭ ሴሎች የሚከላከል አንቲኦክሲዳንት ነው። ፍሪ ራዲካል ሴሎችን እናም ዲኤንኤን ሊጎዱ የሚችሉ ናቸው። ስድስተኛ ደግሞ ዝቅተኛ ቅባት ያለው የወተት ተዋጽኦን መጠቀም ነው። ዝቅተኛ ቅባት ያላቸው የወተት ተዋጽኦች በብዙ ምግቦች ውስጥ ዋና ምግብ ናቸው፣ ነገር ግን የነርቭን ጤንነት የሚደግፉ ንጥረ ነገሮችም በውስጣቸው ይገኛሉ። የወተት ተዋጽኦች አሴታይል ኤል ካርኒቲን የተባለ አሚኖ አሲድን ይዟል። ይህም በሰውነት ውስጥ እንደ አንቲ ኦክሲዳንት ሆኖ የሚያገለግል እናም ጤናማ የነርቭ ሴሎችን መፈጠርን ያበረታታል። እንደ ወተት፣ እርጎ እናም አይብ ያሉ ዝቅተኛ ቅባት ያላቸውን አማራጮችን በአመጋገባችሁ ውስጥ ማካተት የተጎዱ ነርቮችን ለመጠገን እናም የነርቭ ህመምን ለመቀነስ የሚያስፈልጉትን አሚኖ አሲዶችን ለሰውነታችን ሊያቀርብ ይችላል። ሰባተኛ ደግሞ ፍራፍሬዎች ናቸው። የአንቲ ኦክሲዳንት ኃይል ማመንጫዎች ፍራፍሬዎች የነርቭ ጤንነትን ለማሻሻል ጣፋጭ መንገድ ናቸው። እብጠትን ለመቀነስና የተጎዱ ነርቮችን ፈውስን ለመደገፍ የሚረዱ አንቲኦክሲዳንቶችን በውስጣቸው በብዛት ይይዛሉ። የተለያዩ ፍራፍሬዎችን በአመጋገባችሁ ውስጥ ማካተት ሰውነትን የኦክሳይድ ውጥረትን ለመዋጋት እናም የነርቭ ጉዳትን ለመጠገን አስፈላጊ የሆኑትን ንጥረ ነገሮች ማግኘቱን ያረጋግጣል። የሲትረስ ፍራፍሬዎች የነርቭ ጤንነት እናም ተግባርን የሚደግፉ ከፍተኛ መጠን ያላቸው የተወሰኑ ንጥረ ነገሮችን ስለሚይዙ የነርቭ ጥገና ዋና ምግቦች ናቸው። የሲትረስ ፍራፍሬዎች ከፍተኛ የቫይታሚን ሲ ይዘት እንዳላቸው ይታወቃል። ይህ ጠንካራ አንቲኦክሲዳንትስ የነርቭ ሴሎችን ከጉዳት ለመጠበቅ ይረዳል። ይህ ቫይታሚን ፍሪ ራዲካልን በማጥፋት የነርቭ ሴል ሽፋኖችን ጥንካሬ እናም አጠቃላይ የነርቭ ጤንነትን ለመጠበቅም ይረዳል። በተጨማሪም ቫይታሚን ሲ እንደ ነርቭ ሴል ሽፋኖች ባሉ ተያያዥ ቲሾዎች ውስጥ ማዋቅራዊ ፕሮቲን የሆነውን ኮላጅንን ለመፍጠር ያስፈልጋል። ኮላጅን ለነርቭ ሴሎች ጥንካሬ እናም የመለጠጥ ችሎታን ይሰጣል። ይህም እድሳትንና ጥገናን ይረዳል። ለነርቭ ጤንነት ከሚመከሩት ምርጥ ፍራፍሬዎች መካከል እንደ ፖም ወይም ደግሞ አፕል፣ የቤሪ ፍሬዎች፣ ብርቱካን፣ ሎሚ እናም ወይን ይገኙበታል። እነዚህ ፍራፍሬዎች እንደ ኪሪሲቲን ያሉ ፍላቮኖይዶችን ይይዛሉ። እነዚህም የኒውሮፓቲ ህመምን የሚያስታግሱ እናም የነርቭን ፈውስን የሚያበረታቱ ጸረ ብግነት ባህርያት አሏቸው ስምንተኛ ደግሞ ሲርስ ወይም ደግሞ ዘሮች የምንላቸው ናቸው እንደ የዱባ ፍሬ ተልባ እናም ቺያሲድ ያሉ ዘሮች የነርቭን ጤነት የሚደግፉ የአመጋገብ ኃይል ማመንጫዎች ናቸው ለነርቭ ተግባርናም ጥገና ወሳኝ የሆኑ ኦሜጋ ስሪ ፋቲያሲድ እንደ ፖታሲየም እናም ማግኒዥየም ባሉ አስፈላጊ ጥቃቅን ንጥረ ነገሮች የበለጸጉ ናቸው። እነዚህን ዘሮች በአመጋገባችሁ ውስጥ ማካተት የነርቭ ሕመምን ለማስታገስናም የተጎዱ ነርቮችን እድሳት ለመደገፍም ይረዳል። ሰላጣዎች ወይም ደግሞ እርጎ ላይ እንደ ማስዋቢያ እንኳን በቀላሉ ሊጨመሩ ስለሚችሉ የነርቫችሁን ጤንነት ለማሻሻል ምቹ እናም ውጤታማ መንገድ ያደርጋቸዋል። ዘጠነኛ ደግሞ ጥራጥሬዎች ናቸው። ጥራጥሬዎች ነርቮችን ለመጠገንናም አጠቃላይ የነርቭ ስርዓትን ተግባርን ለማሻሻል ከሚመከሩት ምርጥ ምግቦች ውስጥ አንዱ ናቸው። ጥራጥሬዎች በተለይም በቫይታሚን ቢ6፣ በቫይታሚን ቢ12 እናም በፎሌት በቢ ቪታሚኖች የበለጸጉ ናቸው። እነዚህ ቪታሚኖች ደግሞ ለተለመደው የነርቭ እንቅስቃሴ እናም ፈውስ አስፈላጊ ናቸው። ለምሳሌ ፎሌት ለዲኤንኤ እናም አርኤንኤ ውደት አስፈላጊ ሲሆን፣ ይህም ለነርቭ ሴል እድገት እናም ጥገና አስፈላጊ ነው። ጥራጥሬዎች እጅግ በጣም ጥሩ በእጽዋት ላይ የተመሰረተ የፕሮቲን ምንጭ ናቸው። ፕሮቲን ደግሞ ለቲሹ ጥገና እናም እድሳት፣ በተለይም ለነርቭ ቲሹ አስፈላጊ ነው። በቂ የፕሮቲን ፍጆታ ሰውነት የተጎዱ ነርቮችን ለመጠገን የሚያስፈልጉትን የግንባታ ብሎኮችን ያቀርባል። ሌላው ልብ ሊባል የሚገባው ነጥብ ጥራጥሬዎች ኃይል የሚሰጡ ውስብስብ ወይም ደግሞ ኮምፕሌክስ ካርቦሃይድሬትስን በመያዛቸው የደም ስኳርን ለማረጋጋትም ይረዳሉ። ይህ በተለይ ለስኳር ህመምተኞች የደም ስኳር መጠን መለዋወጥ ችግሮችን ሊያስከትል ስለሚችል በጣም አስፈላጊ ነው። እንደ ቦለቄ፣ ምስርናም ሽምብራ ያሉ ጥራጥሬዎችን በአመጋገባችሁ ውስጥ ማካተት ይመረጣል። አስረኛ ደግሞ ስስ ፕሮቲኖችን መጠቀም ነው። ስስ ፕሮቲኖች ለነርቭ እድሳትናም አጠቃላይ የነርቭ ስራ ጤንነት አስፈላጊ ናቸው። ለነርቭ ሴል እድሳትናም ጥገና አስፈላጊ የሆኑ ማዕድናትናም አሚኖ አሲዶችንም ይሰጣሉ። ፕሮቲኖች በአሚኖ አሲዶች የተገነቡ ሲሆን አንዳንዶቹ ለነርቭ ተግባር አስፈላጊ ናቸው። እንደ አርግኒን፣ ላይሲን እናም ሜቲዮኒን ያሉ አሚኖ አሲዶች በነርቭ ሴሎች ውስጥ የሚገኙትን ጨምሮ ብዙ ፕሮቲኖችን ለማምረት አስፈላጊ ናቸው። ፕሮቲን በሰውነት ውስጥ ባሉ ሁሉም ቲሾዎች ውስጥ አስፈላጊ አካል ነው። ነርቮችንም ጨምሮ የፕሮቲን ፍጆታ ሰውነት የተጎዱ የነርቭ ሴሎችን የመጠገንናም እንደገና የመገንባት ችሎታን ይረዳል ማለት ነው። እንደ ዶሮ፣ ቱርኪ እናም ስስ የሆኑ ስባማ አሳዎችን መመገብ ጥሩ ፕሮቲኖችን እንድታገኙ በማድረግ የነርቭ ችግሮችን ለመከላከል እንዲሁም ደግሞ የተጎዳ ነርቭን ለማዳን ይረዳል ማለት ነው። ስለዚህ እነዚህን ምግቦችን በአመጋገባችሁ ውስጥ ማካተት የነርቭ ጉዳትን ለመፈወስ እንዲሁም የነርቭ ችግርን ለመከላከል ይረዳል። ታዲያ ለነርቭ ጤንነት መወገድ ያለባቸው ደግሞ በጣም በርካታ ምግቦች አሉ። ትክክለኛ ምግቦችን በአመጋገባችሁ ውስጥ ማካተት አስፈላጊ እንደሆነ ሁሉ የነርቭ ህመምን ሊያባብሱ የሚችሉ ምግቦችን ማስወገድም እንዲሁ አስፈላጊ ነው። የነርቭ ህመምን የሚያባብሱ ማስወገድ ያለባችሁን ምግቦች ደግሞ አሁን እነግራችኋለሁኝ። አንደኛ ግሉተን ነው። የግሉተን አለርጂ ካለባችሁ ግሉተን የያዙ ምግቦችን አስወግዱ፣ ምክንያቱም የነርቭ ህመምን ሊያባብሱ ይችላሉ። ሁለተኛ ደግሞ የተጣሩ እህሎች ነው። የደም ስኳር መጠንን ለማረጋጋት ወደ ሙሉ እህሎች ቀይሩ። ይህም የነርቭ ህመምን ለመቀነስ ይረዳል። ሶስተኛ ደግሞ ጣፋጭ ምግቦችና መጠጦች ናቸው። ጣፋጭ ምግቦች ያልተረጋጋ የደም ስኳር መጠንን ሊያስከትሉ ይችላሉ። ይህ ደግሞ በተለይ የስኳር በሽታ ላለባቸው ሰዎች ለነርቭ ጤንነት ጎጅ ሊሆን ይችላል። እንደ ሶዳ ወይም ደግሞ ኮካኮላ መጠጦች፣ ከረሜላ፣ ጣፋጭ ምግቦችን ማስወገድ አለባችሁ። እብጠትን ሊጨምሩ ከሚችሉ የተጨመሩ ስኳሮች ካለባቸው መጠጥና ምግቦች ይልቅ በፍራፍሬዎች ውስጥ የሚገኙትን የተፈጥሮ ስኳሮችን ለመጠቀም ሞክሩ። ጣፋጭ ምግብና መጠጦችን ማስወገድ ያስፈልጋል። አራተኛ ደግሞ ሳቹሬትድ ፋትን ነው። እብጠትን ለመቆጣጠር እናም እንደ አይነት ሁለት የስኳር በሽታ ያሉ የነርቭ ጉዳትን ሊያስከትሉ የሚችሉ በሽታዎችን አደጋ ለመቀነስ ጤናማ የሆኑ የስብ ምንጮች ምረጡ። ሳቹሬትድ ፋትን አትጠቀሙ። አምስተኛ ደግሞ የተዘጋጁ እናም የተጠበሱ ምግቦችን ማስወገድ ያስፈልጋል። እነዚህ ምግቦች ብዙውን ጊዜ ጤናማ ያልሆኑ ቅባቶች፣ ሰው ሰራሽ ተጨማሪዎችናም ትራንስፋትን ይይዛሉ። ይህ ለእብጠት ወይም ደግሞ ለኢንፍላሜሽንና ለኦክሳይድ ውጥረት አስተዋጽኦን በማድረግ የነርቭ ሴሎችን ሊጎዳ ይችላል። ፈጣን ምግቦች፣ የታሸጉ ምግቦችና የተጠበሱ ምግቦችን አስወግዱ። ስድስተኛ ደግሞ በሶዲየም የበለጸጉ ምግቦችን ነው። ከመጠን በላይ የሶዲየም ፍጆታ ከፍተኛ የደም ግፊትን ሊያስከትልና ለነርቮች ንጥረ ነገር የሚያቀርቡትን የደም ስሮችን ሊጎዳ ይችላል። የተዘጋጁ ስጋዎችን ለምሳሌ እንደ ቤከንን፣ የታሸጉ ሾርባዎችን እናም ፈጣን ምግቦች ከፍተኛ ሶዲየም አላቸው። እነዚህን ማስወገድ ይኖርባችኋል። ሰባተኛ ደግሞ አልኮል ነው። ከመጠን በላይ አልኮልን መጠጣት መርዛማ ሊሆንናም ከጊዜ በኋላ የነርቭ ጉዳትን ሊያስከትል ይችላል። ከመጠን በላይ ቢራ፣ ወይን ወይም ደግሞ መጠጥ መጠጣትን አስወግዱ። ስምንተኛ ደግሞ ካፌን ነው። መጠነኛ የካፌን ፍጆታ በአጠቃላይ ደህንነቱ የተጠበቀ ቢሆንም ከመጠን በላይ የካፌን ፍጆታ የነርቭ መረበሽን ሊያስከትልና እንደ ጭንቀት ያሉ ከነርቭ ጋር የተያያዙ ምልክቶችን ሊያባብስ ይችላል። ከፍተኛ የካፌን ይዘት ያላቸው የኃይል መጠጦችን ከመጠን በላይ ቡናን መጠጣትንም አስወግዱ። ዘጠነኛ ደግሞ የተዘጋጁ እህሎችን ማስወገድ ነው። በጣም የተጣሩ እህሎች በሙሉ እህሎች ውስጥ የሚገኙትን ፋይበርናም ማዕድናት ይጎርላቸዋል። ይህ የደም ስኳር መጨመርና እብጠትን ሊያስከትል ይችላል። እንደ ነጭ ዳቦ፣ ነጭ ሩዝናም ጣፋጭ የሆኑ የቁርስ እህሎችን አስወግዱ። ስለዚህ እነዚህን ምግቦችን ከአመጋገባችሁ ውስጥ ማስወገድ ያስፈልጋል ማለት ነው፣ የነርቭ ችግሮችን ለመከላከል። ታዲያ አሁን ደግሞ በጣም በብዙ ሰዎች ተደጋግመው የሚነሱ አንድ፣ ሁለት እና ሶስት ጥያቄዎችን አንስቼ እመልስላቸዋለሁኝ ማለት ነው። የመጀመሪያው ጥያቄ እንግዲህ አመጋገብ ብቻ የተጎዱ ነርቮችን መፈወስ ይችላል ወይ የሚል ነው። አመጋገብ የነርቭን ጤንነት በመደገፍናም በፈውስ ሂደት ውስጥ ወሳኝ ሚናን ይጫወታል። ሆኖም ታዲያ ለተሻለ ውጤት ጤናማ አመጋገብን ከአግባብነት ያለው የህክምና ክትትልናም የአኗኗር ዘይቤ ለውጦች ጋር ማጣመር አስፈላጊ ነው። አመጋገብ ትልቅ አስተዋጽኦ አለው። ሁለተኛ ደግሞ የአመጋገብ ለውጦች በምን ያክል ፍጥነት ውጤትን ያመጣሉ የሚል ጥያቄ ነው። ውጤቶቹ እንግዲህ እንደ ግለሰቦችና እንደ የነርቭ ጉዳቱ መጠን ይለያያሉ። በነርቭ ፈውስ የበለጸገ አመጋገብን በቋሚነት መከተል ከህክምና መመሪያ ጋር ተዳምሮ በጥቂት ሳምንታት እስከ ጥቂት ወራት ውስጥ መሻሻልን ሊያሳያችሁ ይችላል። ሶስተኛ ደግሞ ለነርቭ ፈውስ ሰፕሊመንቶችን መውሰድ አስፈላጊ ነው ወይ የሚል ነው። በተለይም እንግዲህ ከአመጋገባችሁ በቂ ንጥረ ነገሮችን ካላገኛችሁ ተጨማሪ ሰፕሊመንት ጠቃሚ ሊሆን ይችላል። ለፍላጎቶቻችሁ ተስማሚ መሆናቸውን ለማረጋገጥ ማንኛውንም ተጨማሪ ሰፕሊመንቶችን ከመጀመራችሁ በፊት ታዲያ ሁልጊዜ የጤና ባለሙያን ማማከር ያስፈልጋል። አምስተኛ ደግሞ ሐኪም ሳናማክር የአመጋገብ ለውጦችን ማድረግ ደህንነቱ የተጠበቀ ነው ወይ የሚል ጥያቄ ነው። ጤናማ የአመጋገብ ምርጫዎችን ማድረግ በአጠቃላይ ደህንነቱ የተጠበቀ ቢሆንም በተለይም ስር የሰደደ የጤና ችግሮች ካሉባችሁ ወይም ደግሞ መድኃኒቶችን የምትወስዱ ከሆነ ሐኪምን ማማከር የተሻለ ነው ማለት ነው። በአጠቃላይ እንግዲህ የተጎዱ ነርቮችን መፈወስ ትክክለኛ አመጋገብን፣ የህክምና ክትትልን እናም የአኗኗር ዘይቤ ለውጦችን ያካተተ ሁሉን አቀፍ አካሄድን ይጠይቃል። እነዚህን ለነርቭ ጥገና የሚሆኑ ምግቦችን በዕለትዕለት እንቅስቃሴያችሁ ውስጥ በማካተት የሰውነታችሁን ተፈጥሯዊ የፈውስ ሂደትን መደገፍ እናም የነርቭ ጉዳት ምልክቶችን መቀነስ ትችላላችሁ። አስታውሱ ታዲያ አመጋገባችሁን በከፍተኛ ሁኔታ ከመቀየራችሁ ወይም ደግሞ አዲስ ተጨማሪ ምግቦችን ከመጀመራችሁ በፊት ደህንነቱ የተጠበቀ እናም ውጤታማ መሆኑን ለማረጋገጥ ሁልጊዜ